ደጋፊ ክርስቲያን ለቤተ ክርስቲያን አይጠቅማትም። ይጠቅማትን ደጋፊ ማለት ነው አለት ነው። ዝም ብሎ ሆ ሆ ሆ ሆ የሚል ማለት ነው። አሁን ህዝቡ ራሱ እርስ በርሱ እየተቧደነ እያለቀ ነው። አንዱ የአንዱ መነኩሴ ደጋፊ ይሆናል። አንዱ ደግሞ የአንዱ መነኩሴ ደጋፊ ይሆናል። አንዱ የአንዱ ባይታዊ ደጋፊ ይሆናል። አንዱ የአንዱ ሰባኪ ደጋፊ ይሆናል። የእኛን መምህር እንዳነኳቸው ወንድ፣ እስቲ ትነኳቸዋለን። የእኛን መምህር ያንተ መምህር እዚያው ይቅር። እኔ የቤተ ክርስቲያን መምህር ነው እንጂ እኔ ድጋግም ይነግራል። ህዝብ የሾመው መምህር መከራ ነው እውላለሁ ሁልጊዜ። ክርስቶስ የሾመው መምህር ነው። እየተዋደነ ያለቀውን ህዝቡ ምንድን ነው ይከፋፈላል። አንድ አንዱ ይመጣና እንደዚህ እንደዚህ ነው ይለዋል። አቃል ህይወት ያሰማል። ሌላው ይመጣና ደግሞ አይባልም ይለዋል። ወይ መከራችን! ማንን እንከተል ይለን? ይህን እንስሳነትህን ሁልጊዜ በመማር አውጥተ ጣል ነው። በድንቁርና እንዴት እንስሳነት ማለት ምን ማለት ነው? ማንም የሚነዳው ማለት አይደል? አህያ የቱን አንተ ስትነዳት ትቆያለ። የሆነ ሰው ይመጣና ደግሞ ምስማ፣ የሆነ ቦታ ድርሸ ስገመ፣ አንተ ንዳት እስከዚያ ትለዋለ። አይ እሱ ነው የሚነዳኝ እኔ አትንዳኝ አንተ ትላለች። ይኸው እንደዚህ ማለት የሚነዳ አህያ ነው ያገኝ የሚነዳው ማለት እንዲህ